ሰላም ሰላም፣ ጤና ይስጥልኝ፣ እንዴት ናችሁ? ደህና ናችሁ? የዛሬ እንግዲህ ክፍል 62 ጽናት ድራማን ይዤላችሁ መጥቻለሁ ማለት ነው። እንግዲህ ከዚህ በፊት እንደነገርኳችሁ ጽናትዬን እንግዲህ ልጇን አጥታ ነበረ። እሱንም እሱንም ያው እንግዲህ በኪራ ፍቅረኛ ምክንያት ነበረ ልጇን ያጣችሁ። ግን አሁን በድጋሚ አርግዛለች፣ እንኳን ደስ አላችሁ። እኔ በጣም ደስ ብሎኛል ባይ ዘ ዌይ ማለት ነው ግን እና እና በጣም ነው ደስ የሚለው ማለት ነው ያው ወዳ ባታ ረግዞም አንዴ ግን ያው ብትወልድልኝ ብሎ እንግዲህ ኬራ በጣም ተስፋ አድርጎ ነበረ። በስተመጨረሻ እንግዲ እንግዲህ ፅናትዬ ልጇን አታ ነበረ ማለት ነው። አሁን ግን በድጋሚ አርግዛለች። በጣም ደስ ብሎኛል ማለት ነው። እና ሀባዬ በያላችሁበት እንግዲህ ሰላማችሁ ብዙ ትርፍ ያርግልኝ ማለት ነው። ይህንን ቪዲዮ በላይክ ጀምሩልኝ እና እንዳልኳችሁ ኬራ እንግዲህ ከጽናት ጋር ተጋብቶ መኖሩን እንግዲህ ባለ ጊዜ እንግዲህ ምኞቱ ነበር ማለት ነው። ያው ፈልጎ እንግዲህ ፈልጎ እሱ እንግዲህ የእሷ እርግዝና ባይፈልገውም እንግዲህ አምኖ ተቀብሎ ነበረ ብትወልድልኝ ብሎ ነበር። እና ኬራዬ እንግዲህ ከእሷ ሌላ እንደው በቃ አላርላ በቃ እሷን አግብቼ እንደ ቆንጆ ቆንጆ ልጆችን በወልድ ብሎ ነበረ ማለት ነው። ግን አሁን ተሳክቶላቸዋል ሀሳባቸውን ጽናት ይን እንግዲህ ያው እና ሀባይ ቢሆን ማለት ነው ከዚህ ቡድ እንግዲህ ያው በማርገዟ ቢክድም ግን ያው ብታረግዝልኝ ብሎ በጣም በጉጉት እየጠበቀ ነበረ እና ያው ለምን ፍቅረኛውን እንዳለማጣት ነበረ የዛኔ የማይፈልገው። ግን ያው በፍቅረኛው ምክንያት ልጇን አታ ነበረ። ግን አሁን በድጋሚ ያው ድጋሚ ተገናኝተው ጽናትዬ አርግዛለች። ደስ ይላል። የእውነቴ እኮ ነው የምላችሁ እና በጣም ድራማ ቢሆንም እኔ በጣም ደስ ይለኛል። በጣም ማለት ነው እውነተኛ ፍቅር፣ እውነቴ ነው የምላችሁ ብዙ ነገር ባይዘይ ተምረናል ማለት ነው ከጽናት ድራማ እኔ በጣም ነው የምወዳቸው በጣም ነው ደስ የሚሉኝ ማለት ነው። እና አሁን ላይ ግን ተፋቅረው እንግዲህ አርግዛ እንግዲህ በጣም ደስ ብሎናል። ማነው አሁን እንግዲህ የልጅ እናት ልትሆን ነው። እና ደግሞ በቃ ጓደኛ መምረጥ እውነት ጓደኛ መምረጥ እውነት በጣም ጓደኛ መምረጥ ባል ያለው እና እና ጓደኞቻቸው ናቸው ጽናት እና ኪራን አንድ ላይ እንዲሆኑ ያደረጉት ማለት ነው። እንደምታውቁት እንግዲህ ናሆሜና ሰኒን ማለት ነው። እና በጣም እንትን እያሉ ነበረ። ማማ አንድ ላይ እንዲሆኑ እየታገሉ ነበረ ሁለቱም፣ አይታችኋል። ያው ማመን አይፈልጉም፣ በጣም ነው የሚፈቃቀሩት፣ ግን ያው ታ እንደዚያው ታ አይናገሩም ነበረ ማለት ነው። ፍላጎት አላቸው፣ ግን አያወሩም ነበረ። እና እንደሚፈቃቀሩ ሁሉም ሰው ያቅ ነበረ፣ ግን አሁን እልህ ይዟት ተናዳ አሁን ወደ እውነተኛ ፍቅር እንግዲህ መታለች ማለት ነው። በጣም እና አሁን አብረው አብረው መኖር ጀምሯልና ፈታ ማለት ጀምረዋል እንደ መጀመሪያው በጣም ደስተኛ ናቸው አሁን ማለት ነው። እና ምክንያቱም በቃ ያው ሁላችንም እንግዲህ የጽናት ድራማ በጣም ተከታታዮች እና በጣም እንትኖች ነን እና አፍቃሪዎች ነን አሁን ማለት ነው እና ብዙ ነገር ባይዞ ተምረናል ከፅናት ድራማ ማለት ነው እና የሚያስተላልፉት ነገር የሚያደርጉት ነገር በጣም አስተማሪ ነው ማለት ነው እና እና ከዚህ በፊት ደግሞ ሲጨቃጨቁ ያው እንግዲህ ከኔ ራቅ እኔ አልፈልግህም እያለች ትጠኛለች፣ ግን እውነትሽን ነው አይንሽ እኮ ይናገራል እኮ የምትጠኝ እኮ ይመስለኝ ምናምን እያላት ነበረ እና ያው ስሜትሽን አትሸሽጊ እያላት ነበረ ከዚህ በፊት ማለት ነው እና ዞሮ ዞሮ ግን ያው በስጨም በስተመጨረሻ አንድ መሆናቸውን እንግዲህ ያስደስተናል። ነገር ግን እስቲ እናንተ ከጽናት ድራማ ምን ተማራቱ? በጣም ነው ደስ የሚሉት። እውነቴ እኮ ነው የምላቱ። በጣም ነው የምወዳቸው ወልደው ጽድት ብሏን ላይ እንዲኖሩ ማለት ነው። እውነቴ ነው የምላቱ እና ምክንያቱም ሁለቱም በጣም ነው የሚወ የሚዋደዱት ማለት ነው። ሲጣሉ ሊያምሩባቸው አለ የሚገርማቸው ትክክለኛ እውነተኛ ፍቅር እውነቴ ነው ማለት። እና መጨረሻው ያሳምርላቸው ሀሳባቸውንም እንግዲህ በጣም ቆንጆ ነው በጣም ማለት ነው። እና እናንተስ እስቲ አስተያያታችሁ እንጠብቃ አለ ማለት ነው። እኔ በጣም ተመችቶኛል። ደስ ነው ያለኝ እውነቴ ነው ማለት። የሚፈጠሩ መሀል ላይም ነገሮች ብዙ ነገሮች አሉ እና ጽናትዬው እንግዲህ በመጨረሻ እንግዲህ እናት ልትሆን ነው። በጣም ደስ ብሎናል። በጣም ደስ ያለኝ እውነት ድራማ ራሱ ቢሆን ማለት ነው እና ሁላችንም እንግዲህ ትምህርት ነው የሚሆነው የሚያስተላልፉት ነገር ማለት ነው እና እና ጽናትዬ እንግዲህ እንደምታውቋት በጣም ትዕግስት አላት። እውነቴን ነው የምላችሁ እና በጣም ትዕግስተኛ ናት ማለት ነው እና ብዙ ነገር ተምሬያለሁኝ ከጽናትዬ ማለት ነው። ግን በጣም በትዕግስት አልፈዋለች ከዚህ በኋላም እንግዲህ የሚፈጠረውን አይታወቅም ኪራ ምን አለ መሰላችሁ እኔ እኮ እንዳንቺ አይነት በፍጹም አላገኝም ነው ያለውና እውነትም ጽናት በጣም ጎበዝ ናት በጣም ማለት ነው እና ከዚህ በፊት እንግዲህ እያናደዳትም ነበረ እያበሳጫትም ነበረ እያናደዳት ነበረና በጣም በትዕግስት እያለፈችው ነበር እያንዳንዱ ነገር ግን ደስ ይላል የእውነት እያመነጨቃጨቃት እንትን እያላት ምናምን ነበረን ብዙ ጊዜ እና ግን በፍቅር ወደ በእሷ ፍቅር እንግዲህ ወድቋል። በጣም ፍቅሯ ባትገልጽለትም ገልጽለትም በስተመጨረሻው ግን ያው ሁለቱም ፍቅራቸውን ሲገልጹ እንዴት ደስ እንዳለኝ አጠይቁኝ ማለት ነው። በጣም ነው ደስ ያለኝ። መቼ በመቼ አሁን አሁን በአሁን ማለት ነው በቃ እንደዚህ ፍቅሯን ይገልጽላት ወይ ፍቅራቸው ይገላለጻል ብዬ ጠብቃለሁ። በቃ አጠይቁኝ አውቋቸው እና አሁን ግን በመጨረሻ በቃ ሁሉም ነገር አሸንፈው ፍቅራቸው ስለተገናጡ በጣም ደስ ብሎኛል ማለት ነው። የእውነቴ ነው እና ሰኒና ናሆሜ ደግሞ በጣም ነው የሚመክሯቸው አይዞሽ እያሏት ነበረ ማለት ነው። ሀሳባቸውን እንደዚህ ብታረጊ እንደዚህ ብታረጊና እንደዚህ ብታስተካኪ ምናምን በደውዬ በቃ በጣም እንትን እያሏት ነበር ማለት ነው። ምንም እንትን ቢል ማለት ነው እና ለማስተካከል ሞክሪ በጣም እንትን በይ ምናምን ነበረ እያሏት ነበር፣ እያበረታታቻት ነበር ማለት ነው። አሁን ግን አንድ ሆኗል ማለት ነው። በድጋሚ አርግዛለች። ደስ ይላል። አስደሳች ነገር ነው። ደስ ይላል ማለት ነው። ሁለታቸው እንግዲህ ደስ አንድ ላይ አንድ ላይ ሲሆኑ በጣም ደስ የሚለው በጣም ያስደስታል። ከዚህ ቢትም ያው አንድ ላይ ቀጥለው ነበር፣ አርግዛ ነበር። በቤቲም መንገዲያት እንግዲህ ልጇን አታ ነበረ። አሁን ድጋሚ ስላረገዘች በጣም ደስ ብሎናል። ፍቅራቸው እንግዲህ ያጣጥሙት። እኛም እንግዲህ የምንፈልገው የሚያስደስተንም አንድ ላይ ሲሆኑ ነው ማለት ነው። በጣም ቆንጆ ነው። ምክንያቱም በጣም ጥሩ ጥሩ ትምህርቶች ነው እያስተላለፉ ያሉት። በጣም ጎበዞች ናቸው እና በጣም ይሆናል አይደል? የሚያስተላልፉትን ትምህርት በጣም ደስ ይላል ማለት ነው። ብዙ ነገር እንግዲህ ተምረንበታል እያስብቤታል በእኔ በግሌ በጣም ነው ብዙ ነገር ነው የተማርኩበት ከነሱ ማለት ነው። እና ከጽናት በተለይ ትግስተኝነትን ተምሬያለሁ። ከጽናት ዬ ማንነት ነው የምላችሁ እና በጣም ደስ የሚል ትምህርት ነው እያስተላለፉ ያሉት። በጣም ደስ ብሎናል። እንግዲህ መጨረሻቸውን ያሳምርላቸው የሚሆነው ነገር እንግዲህ እናያለን ማለት ነው። አንድ ላይ እስከ መጨረሻው እንግዲ እናያለን። እንግዲህ ለዛሬ ይሄላችሁ የመጣሁትን እንግዲህ ይሄንን ነበረ። ቪዲዮውን እንግዲህ በላይክ ጀምሩ ማለት ነው። ሰብስክራይብ አላረጋችሁ፣ ሰብስክራይብ አድርጉ ከወደዳችሁ። ክፍል ስልሳ ሁለት እንግዲህ በቀጣይ ይዘንላችሁ መጣለን። ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱን። መልካም ጊዜ። ባይ ባይ።